ሰላም ጤና ይስጥልን። የአሻም ተከታታዮች እንደምንቆያችሁ፣ ለዛሬ ለተረቡ ግንቦት ሀያ ቀን 2017 ዓ ም ያሰናዳናቸው የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማችሁ የኢትዮጵያ ሀገራዊ ምክክር ኮሚሽን በፌዴራል ተቋማትና ማህበራት የምክክር ምዕራፍ ተሳታፊዎቹ ዙሪያ ለአሻም ማብራሪያን ሰጡ። ባለስልጣን መስሪያ ቤቱ ፍቃድ ባልሰጠባቸው የትምህርት ዘርፎች ላይ ከአንድ ሺ በላይ ተማሪዎችን መዝግቦ ሲያስተምር ነበር የተባለው ኮሌጅ በሕግ ተጠያቂ ሊደረግ ነው። የግብርና ሚኒስቴር የጸጥታ ችግር በሚስተዋልባቸው ስፍራዎች የአፈር ማዳበሪያ ለአርሶ አደሮች በመንግስት የጸጥታ ኃይሎች እጀባ እያደረሰ እንደሚገኝ ለአሻም አስታወቀ። ከውጪ የምዕራብ አፍሪካ የኢኮኖሚ ማህበረሰብ በዛሬው ዕለት ሀምሳኛ የምስረታ በዓሉን አከበረ። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በዛሬ ለት ወደ ጀርመን ተጓዙ። የዶናልድ ትራምፕ አስተዳደር ቪዛ ለሚያመለክቱ ተማሪዎች ቀጠሮ እንዳይሰጥ በሁሉም የዓለም ሀገራት ለሚገኙ ኤምባሲዎች ትዕዛዝ አስተላለፉ። አስቀድመን ያስተዋወቅናቸውን ርዕሰ ጉዳዮች ጨምሮ ቢዝነስና ምጣኔ ሀብት እንዲሁም ስፖርታዊ መረጃዎች ወደ እናንተ ያልፋሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሪያችሁ ቆይታ አደርጋለሁኝ። ወደ ቀዳሚ መረጃ ተሻጋርኩ። የኢትዮጵያ ሀገራዊ ምክክር ኮሚሽን በፌዴራል ተቋማትና ማህበራት የምክክር ምዕራፍ ተሳታፊዎች ዙሪያ ለአሻም ማብራሪያ ሰጠ። ከፌዴራል ተቋማትና ማህበራት የተውጣጡ ከ800 በላይ የምክክር ተሳታፊዎች ምዕራፍ ኮሚሽኑ ከግንቦት 22 ቀን እስከ ግንቦት 24 ቀን 2017 ዓ ም በአዲስ አበባ እንደሚያካሄድ መግለጹም ይታወሳል። ይህንኑ ከነገ በስቲያ የሚካሄደውን መድረክ ተከትሎ የቅድመ ዝግጅት ሂደቱ ላይ ለአሻም ገለጻ ሰጥቷል። አዲስ እንግዳ ሰው በጉዳዩ ላይ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ከግንቦት 22 እስከ ግንቦት 24 2017 ዓ.ም በአዲስ አበባ ከተማ በሚሊኒየም አዳራሽ በሚያካሂደው የፌዴራል ተቋማት የምክክር መድረክ ላይ የሚሳተፉ ተቋማትን ይፋ ማድረጉ ይታወሳል። አሻም መድረኩን አስመልክቶ በኮሚሽኑ በኩል እየተደረገ ያለውን ቅድመ ዝግጅት በሚመለከት ከ11ዱ ኮሚሽነሮች አንዱ የሆኑትን መሀሙድ ድሬደን አነጋግራለች። በዚህም ኮሚሽነሩ መንግስት እንደ አንድ ባለድርሻ አካል ተሳታፊ እንደሚሆን ጨምረው ለአሻም ነግረዋታል። አርብ፣ ቅዳሜ፣ እሁድ በነዚህ ቀናት የሚካሄደው የመንግስት ተቋማት አጀንዳቸውን የሚያሰባስቡበት፣ የሚያስረክቡበት አጀንዳ ይሰባሰባል ሲባል በአጀንዳው ዙሪያ እኮ ምክክርም ይኖራል። ስለዚህ ይህንን ሂደት ያካተተ የሀገራዊ ምክክር ምዕራፍ ይከናወናል ማለት ነው። መንግስት እንደ አንድ ባለድርሻ አካል ተሳታፊ ይሆናል። የበላይ የበታች አይኖረውም። ሁሉም በእኩል እንደ ተርታው ሕዝብ ሁሉም በአንድ ቁመና ላይ ሆነው የሚሳተፉበት ሂደት ይሆናል። ማለት የስራ የፖለቲካ በጎ ፍቃድን ይጠይቃል ያሉት መሀሙድ ከዚህ ቀደም ከሀገር ውጭ የሚገኙ ኢትዮጵያውያንን ለማሳተፍ የማህበራዊ ሚዲያውን ተጠቅመን ነበር ሲሉ ይህም ሙሉ ባለመሆኑ በአካል የሚደረግ ውይይት እንደሚኖር ገልጸው በውጭ ያሉ ዜጎችም አጀንዳቸውን ያዋጣሉ ብሏል። መሀሙድ አክለውም ከትግራይ ክልል ውጭ በሁሉም ክልሎችና ሁለት የከተማ አስተዳደሮች ያሉት ላይ የአጀንዳ ማሰባሰብ ስራዎች ተሰርተዋል ያሉ ሲሆን በዚህ ረገድ የቀሩ ያሏቸውን ስራዎች ኮሚሽኑ እንደሚሰራም ተናግረዋል። እንግዲህ መንግስት ሶስት አካላት እንዳሉት እናውቃለን፤ ህግ አውጪው፣ ህግ አስፈጻሚው እና የፍትህ አካሉ። ይሄ ነው አጀንዳ የሚሉትን እንደ ተቋም በሀገራዊ ጉዳይ ላይ የሚያስቀምጡበት ወይም የሚያዋጡበት እንበል ሂደት ላይ ደርሰናል። ዛሬ ላይ ቆመን የሚቀሩን ስራዎች በዋናነት የትግራይ ክልልን የአጀንዳ ማሰባሰብ ሂደት እና መጀመሪያ የተሳትፎ ልየታ ብሎም የአጀንዳ ማሰባሰብ ሂደት ማካሄድ፣ ከፖለቲካ ፓርቲዎች አንጻርም በሂደቱ ያልተሳተፉቱ ወደኋላ እንዲቀሩ ስለማይፈለግ ተገቢም ስለሆነ ተሳትፏቸው እነሱንም የማግባባት ስራ የሚሰራ ይሆናል። የመንግስት ተቋማት አጀንዳዎቻቸውን የሚያወጡበት ምዕራፍ ላይ ደርሰዋል ያሉት ሙሐሙድ ሁሉም አካላት ስለ ኢትዮጵያ ያገባቸዋል ሲሉ በቀጣይ የኮሚሽኑ ስራ የሚሆነውን ዘርዝረዋል። የተሰባሰቡት አጀንዳዎች በሙሉ በምክር ቤቱ ዘንድ ቀርበው ይቀረጻሉ ማለት ነው። ከተቀረጹ በኋላ ወይም ከመቀረጻቸው በፊት በምክር ቤቱ ማለትም በሀገራዊ ምክክር ኮሚሽኑ ምክር ቤት ብቻ አይደለም፣ ይህን ስራ የምንሰራው አማካሪ አካልም አለን። አማካሪዎች በዚህ ሂደት ላይ ይሳተፋሉ። ምሁራንን እናሳትፋለን። በተለይ ደግሞ በዚህ ጉዳይ ላይ በሌሎች ሀገሮች ሁሉ እንደተደረገው አጀንዳዎችን ቀርጾ ለሕዝብ ይፋ ይደረጋል። እስካሁን በነበረው የኮሚሽኑ ጉዞ ምን ያክል አጀንዳዎች እንደተሰበሰቡ ለመግለጽ እንደሚቸገሩ የተናገሩት ኮሚሽነሩ፣ ይሁን እንጂ አጀንዳው ለህዝቡ ይፋ ከተደረገ በኋላ ኢትዮጵያ ትመክርበታለች ብለዋል። በኮሚሽኑ ስራ ሂደት መንግስት ለተሳትፎ ሆነ ሂደቱ እንዲከናወን ቁርጠኝነቱን አሳይቷል ባይ ናቸው። በመጨረሻም ኮሚሽነር ሞሐሙድ ድሪር ኢትዮጵያ ብዙ እድሎች አመልጠዋታል ሲሉ በደፈናው ተናግረው አሁንም ይሄ እድል በድጋሚ እንደመልጣት ችግሮችን በጋራ በሀገራዊ መግባባት መድረኩ በውይይትና አጀንዳ በመስጠት ልትፈታ ይገባል ሲሉ ጥሪያቸውን በአሻም በኩል አቅርበዋል። ከ38 የፌዴራል ማህበራት ተቋማትና ከ8 በቶ በላይ ተሳታፊዎች እንደሚገኙበት የሚጠበቀው መድረክ ከነገ በስቲያ ጀምሮ ለተከታታይ ሶስት ቀናት እንደሚካሄድ ይጠበቃል። በባለስልጣን መስሪያ ቤቱ ፍቃድ ያልተሰጠባቸውን የትምህርት ዘርፎች ከ1000 በላይ ተማሪዎችን መዝግቦ ሲያስተምር ነበር የተባለው ኮሌጅ በህግ ተጠያቂ ሊደረግ ነው። አሻም በጉዳዩ ላይ የኮሌጁን ስምና የጉዳዩን ምንነት በተመለከተ የትምህርትና ስልጠና ባለስልጣን ማብራሪያ ጠይቃ ምላሽ ሰጥቷታል። በዚህም ሚሽከን የተሰኘ ኮሌጅ ከባለስልጣኑ ፍቃድ ባልተሰጠባቸው የትምህርት ዘርፎች ተማሪዎችን መዝግቦ ሲያስተምር እንደነበር ጨምሮ ነግሯታል። አሻም ስሙ የተገለጸውን የትምህርት ተቋም ለማግኘት ሞክራለች። ተጨማሪ አለን። የትምህርትና ስልጠና ባለስልጣን በግልም ይሁን በከፍተኛ ትምህርት ተቋማት የዲግሪና ከዚያ በላይ ያሉ የትምህርት ማስረጃዎችን የማረጋገጥ ስራ እንደሚሰራ ይታወቃል። ከዚሁ ጋር ተያይዞ ባለስልጣን መስሪያ ቤቱ ሚሽከን የተባለው ኮሌጅ ላይ አደረግኩ ባለው ማጣራት ኮሌጁ ፍቃድ ባልተሰጠበት የትምህርት ዘርፍ ከአንድ ሺ በላይ ተማሪዎችን ሲያስተምር እንደተገኘና በዚህም ኮሌጁን በህግ ተጠያቂ ሊያደርግ እንደሆነ የትምህርትና ስልጠና ባለስልጣን የተቋማት ቁጥጥር ኢንስፔክሽንና የትምህርት ማስረጃ ማረጋገጫ ምክትል ዋና ዳይሬክተር ቢኒያም ኢሮ ማስረሻ ከአሻም ጋር ባደረጉት ቆይታ ገልጸዋል። ኮሌጁ ከ2002 እስከ 2007 ዓ.ም ድረስ ፈቃድ ተሰጥቶ ሲያስተምር እንደነበር የገለጹት ምክትል ዳይሬክተሩ ኮሌጁ የፈቃድ እድሳት እንዲያገኝ ጠይቆ እንደነበር፣ ነገር ግን ሳይሰጠው እንደቀረ ተናግረዋል። ከዚሁ ጋር ተያይዘውም ባለስልጣን መስሪያ ቤቱ ለስድስት ወራት በኮሌጁ ላይ አደረግኩ ባለው ማጣራት የተገኘው ግኝትም ፈቃድ ባልተሰጠው የትምህርት ዘርፍ ሲያስተምር እንደቆየ በማጣራት በዚህም ማረጋገጫ የተደረገባቸው ምሩቃን ተማሪዎች የትምህርት ማስረጃ ላይ የተደረገው ህጋዊ ማረጋገጫ እንደሚሰ ሲሰረዝና በቀጣይ ከኮሌጁ የሚረጋገጥ የትምህርት ማስረጃ እንደሌለ የባለስልጣኑ ምክትል ዳይሬክተር ለአሻም በማስታወስ ገልጾላታል። ሚሽካን ኮሌጅ እንግዲህ ከእኛ ተቋም ጋር እስከ 2007 ዓመተ ምህረት ከ2002 እስከ 2007 ባለው ጊዜ ፍቃድ ኖሮት በማስተማር ላይ ነው የነበረው ከዚህ በፊት በነበረው ሂደት ፍቃድ እድሳትን እንዲያገኝ ጠይቆ ነበር። ያን አልተፈቀደለትም፣ ቆሟል። ስለዚህ የጀመረውን ተማሪ ብቻ እንዲያስጨርስ እድል ሰጥቶት ነበረ። ያም ማለት ቢያንስ እስከ 209 መጨረሻ ድረስ ያሉ ምርቆችን አስመርቆ ከዘርፉ እንዲወጣ ነው የተፈቀደው። አሁን ተቋማችን ሌት ላይ እያገኘ ያለው መረጃ እኛም መተን እያደረግ ነው። ላለፉት ስድስት ወራት ምርመራ ስናደርግ ነበር ተቋሙ ላይ ኮሚቴ ተቋቁሞ በተገኘው ግኝት በሁለት የትምህርት አይነቶች ከፍቃድ ውጪ ፍቃድ ባልተሰጠው ዘርፍ ከአንድ ሺህ በላይ ተማሪዎችን አስመርቆ ዳታ እዚህ አምጥተዋል። ያ ዳታ ሁሉም ይመክን ፍቃድ የሌለው ነው። ምሩቃኖች ብሎ ያስገባቸውም ተማሪዎች የትምህርት ማስረጃቸው የተረጋገጠ ይሰረዛል። የሚቀጣ የሚረጋገጠም አይኖረንም ማለት ነው። ፍቃድ ባላገኘው ሁለት የትምህርት አይነቶች አስተምሮ ተገኝቷል። ባለስልጣኑ ኮሌጁ ከዚህ ቀደም በጠየቀው መሰረት ፍቃድ ስላልተሰጠው ማስተማር የጀመራቸውን ተማሪዎች ብቻ አስጨርሶ ከሲስተም እንዲወጣ ተደጋጋሚ ማስጠንቀቂያና ደብዳቤ ሲሰጠው እንደነበር ጠቁመው በዚህም አማካኝነት ተማሪዎችን በመስራት ላይ ወዳሉ የትምህርት ተቋማት እንዲያስተላልፍ ትዛዝ ተሰጥቶት እንደነበር ገልጸዋል። ነገር ግን ተቋሙ ከዚህ ባለፈ ህጋዊ ባልሆነ መንገድ የትምህርት ማስረጃዎችንም እየሰራና እየሰጠ በመሆኑ በህግ ተጠያቂ ይደረጋል ሲሉ አሳስበዋል። በወቅቱ አንድ ትምህርት ተቋም ፍቃድ ካልተ ከሰጠው የያዝከውን አስተማሪ ተከታታይ ዲሲፕሊን ጥፋት አጥፍተሽ የጀመርከውን ተማሪ ብቻ አስጨርሰው ከሲስተም ውጣ ሲባል ከቆየ ከቆየ ቶታሊ ከእኛ ጋር የሚያገኘውን ሰርቪሶች ያቆማል። እጁ ላይ ያለውን ዳታ በመስራት ላይ ወዳሉ መመሪያችን የሚለው በመስራት ላይ ይወዳሉ ሌሎች ከፍተኛ ትምህርት ተቋማት ነው ማዛወር የሚገባው። ይህን እንዳያደርግ ተደጋጋሚ ደብዳቤዎች ደርሰውታል። ያን ከማድረግ እና ህጋዊ ህልውና ሳይኖረው አሁን ተቋሙ ተደብቆ ቁጭ ብሎ ብር እያስከፈለ ተማሪዎችን የትምህርት ማስረጃ ኦሪጂናል ዲግሪ እያለ 3350 ብር የተቀበለ ምንም ሌጋል ግራውንድ ሳይኖረው ይህን የማደስ ስራዎችን እየሰራ ነው የሚገኘው። በዛው ልክ ደግሞ ህገወጥ የትምህርት ማስረጃዎችም እያተመ እየሰጠ እንደሆነ በተጨባጭ መረጃ ደርስንበታል። ያን እንዲያቆም ይሄንንም ቶሎ በእጁ ላይ ያለ የቀድሞ ምርቋንንም ማስረጃ አስገብቶ ከሲስተሙ እንዲወጣ የወጣለትን ትዛዝም ተቋሙ የሰጠነው ትዛዝ ለመፈጸም ፈቃደኛ አይደለም። ስለዚህ ለፐብሊኩ ለህዝቡ የማሳወቅ ግዴታ አለብን እንደ ተቋም በህግ ደግሞ ለሚጥከበህግ ደግሞ ለሚጠይቁ ለህግ አካላትም በቀጣይ መረጃዎችን እያደራጀን በህግ ተጠያቂነት እንዲሰፍን እናደርጋለን። ፍቃድ ባላገኘባቸው የትምህርት ዘርፎች ያስተማራቸውን ተማሪዎች የትምህርት ማስረጃ በሚመለከት እውቅና እንደማይሰጥና እድሳት እንደማይደረግ እንዲሁም ማረጋገጫ እንደማይደረግባቸው አብራርተው፣ ለዚህም ተጠያቂው ራሱ ኮሌጁ መሆኑን እንዲሁ ተናግረዋል። ባጣራነው ግኝትም ፍቃድ ባላገኛቸው ባላገኝባቸው የትምህርት ዘርፎች ያስተማራቸውንም ተማሪዎች የትምህርት ማስረጃ ምንድን ነው የሚሆነው? በትክክል ያው ፍቃድ ባላገኘበት ዘርፍ ያስተማረውም በምንም መልኩ የተማሪዎቹ ትምህርት ማስረጃ የሚታደስበትም አውተንቲኬት የሚደረግበትም አግባብ የለም። ተቋሙም በህግ በቀጣይነት ይጠየቀ ሚሄድ ነው የሚሆነው። ፋይላችሁን አምጡ ህጋዊ ምሩቃንን ወደሚመለከተው ቀና። የእናንተ ፋይል ተዘግቷል። የመማር ማስተማር ስራ መስራት አትችሉም። ሁለት ሰባት ጀምሮ ተከልክላቸዋል። ኦልሞስት አስር ዓመት ማለት ነው። ተከልክላቸዋል ይህን ትራንስፈር አድርጎ ለሌሎች ተቋማት ጋር ሌሎች ተቋማት ይሄን የመቀበል በግዴታ ሳይሆን በስምምነት ባለ መግባባት ፋይል መቀበል ከዛ ተማሪ ማስተናገድ ነው። በሬጅስትራው ምሩቃን ናቸው ያን አድርጎ ነው እነሱ ደግሞ በፊት ሲያመጡ የነበሩት እንትኖች ተቋማችን እንዴት ይዘጋል ምናምን የሚል ፕሮሲጀሩን ሁሉም የተረዱት አልመሰለኝም። ስቲል ቢዝነሱን ራኑ ማድረግ ሉዓላዊ ስልጣን ያላቸው ይመስላቸዋል። ይሄ ተቋም እውቅና ከከለከለ ፍቃድ ከከለከለ ፍቃድ ተዘግቷል አበቃል ከተባላል፣ ዘግቶ ከቢዝነሱ መውጣት ነው። በሚሽከን ኮሌጅ ላይ ይወሰዳል የተባለ ህጋዊ እርምጃ ዋነኛ ምክንያት ኮሌጁ ህጉን ባልተከተለ መንገድ የትምህርት ማስረጃዎችን እየሰራ በመሆኑና እንዲሁም ፈቃድ ባልተሰጠበት የትምህርት ዘርፍ ተማሪዎችን ሲያስተምር በመገኘቱ መሆኑን ባለስልጣን መስሪያ ቤቱ ለአሻም አረጋግጠውላታል። አሻም በባለስልጣን መስሪያ ቤቱ ስሙ ተጠቅሶ ክስ የቀረበበትን የትምህርት ተቋም የስራ ኃላፊዎች በከፍተኛ ትምህርት ተቋማት ማህበር በኩል ለማግኘት ያደረገችው ሙከራም አልተሳካም። በቀጣይ በዚህ ዘገባ ላይ ምላሽና ማብራሪያ ለመስጠት የሚፈልጉ የኮሌጁ የስራ ኃላፊዎች ከመጡ አሻም የምታስተናግድ ይሆናል። የመገናኛ ብዙሃን የእርስ በርስ ቁጥጥር መተማመንን ለመፍጠርና ተጠያቂነትን ለማስፈን ከፍተኛ ሚና እንዳለው ተጠቆመ። ብርሃን እሸቴ በመገናኛ ብዙሀን አቅምና ግንባታ ላይ የሚሰራው የመርሳ ሚዲያ ኢንስቲትዩት የመገናኛ ብዙሀን የሕግና ፖሊሲ ማዕቀፎች እንዲሻሻሉ እየሰራ እንደሚገኝ የተቋሙ ስራ አስኪያጅ ሄኖክ ሰማግዜር ለአሻም ገልጸዋል። በመገናኛ ብዙሀን አጠቃቀም የሚፈጠሩ ችግሮችን መቅረፍ የመርሳ ሚዲያ ኢንስቲትዩት አንዱ ኃላፊነት ነው ብለዋል። መርሳ ሚዲያ ኢንስቲትዩት በስፋት የሚሰራባቸው አራት አምዶች አሉ። የመጀመሪያው የሕግ ማዕቀፍ የፖሊሲ ማዕቀፍን ማሻሻል እንደዚሁም ደግሞ የመገናኛ ብዙሀን ቁጥጥርን በመንግስት ብቻ ያለውን ሳይሆን የእርስ በርስ ቁጥጥር አምድ እንዲጸና የሚሰራ ተቋም ነው። በዚህ ረገድ መጠነ ሰፊ ስራ ስንሰራ ቆይተናል ባለፉት ሰባት ዓመታት። ሁለተኛው ስራችን አቅም ግንባታ ነው። የመገናኛ ብዙሃን የአቅም ውስንነት አለባቸው። ከቴክኒክ ከ ቁሳቁስ እንደዚሁም አልፎ ከስልጠና ከክህሎት አንጻር ይህንን ያለውን ሰፊ ክፍተት ለመሙላት ጥቂት ጠብታ ለማድረግ እየሰራ እንገኛለን። የራሳችን የስልጠና ተቋምም አለን። ከጋዜጠኞችን ከዚህ ቀደም ምንም አይነት የሚዲያ ስራ ያልሰሩ ጋዜጠኞችን እንዲሁ ለተለያዩ የመገናኛ ብዙሀን ተቋማት አሰልጥነን እናቀርባለን። ሌላኛው በማህበረሰባችን ውስጥ በመገናኛ ብዙሀን አጠቃቀም የተነሳ በርካታ የሰላም ችግሮች፣ የሰዎች እርስ በርስ የአብሮነት ጉዳዮች እየተሸረሸሩ ነው ያሉት። ስለዚህ የመገናኛ ብዙሃን የችግሩ አካል ሳይሆን የመፍትሄው አካል እንዲሆኑ በርካታ ስራዎች እንሰራለን። የሚዲያ አጠቃቀምና ክህሎት እንዲጎልብት ከዩኒቨርሲቲዎች ጋር ከመገናኛ ብዙሀን ጋር ሀቅን ለማጣራት ከተለያዩ የመገናኛ ብዙሃን ተቋማት ጋር ከወጣቶች ጋር እንሰራለን። ስራ አስኪያጁ አክለውም የመገናኛ ብዙሀን የእርስ በእርስ ቁጥጥር መተማመንን ለመፍጠር ያግዛል ሲሉት ተናግረዋል። ተጠያቂነትን ለማስፈን ከፍተኛ ሚና እንዳለውም ገልጸዋል። የመገናኛ ብዙሀን የእርስ በርስ ቁጥጥር በአዲሱ የመገናኛ ብዙሀን አዋጅ የተገኘ አንድ ትልቅ መርታ ነው። ዘርፉ ተወያይቶ ይጠቅመናል። ራሳችን መንግስት ከሚቆጣጠረን ይልቅ፣ ፖለቲከኞች ከሚቆጣጠሩን ይልቅ ራሳችን እርስ በርስ እንሸማገላለን ከምናገለግለው ማህበረሰብ ጋር የመተማመን ግንኙነት እንመሰርታለን፣ ተጠያቂ ራሳችንን ተጠያቂ እናደርጋለን ብለው የዘረጉት አምድ ነው። ይህ አምድ በጥቅሉ ከላይ የኢትዮጵያ መገናኛ ብዙሃን ምክር ቤት የሚሰራው አይነት፣ ከስር ደግሞ እኔ እናንተ የምንሰራባቸውና ስንሰራባቸው የቆየኑ ኤዲቶሪያል ዲፓርትመንቶች እያንዳንዱ የመገናኛ ብዙሃን በኤዲቶሪያል አሰራር በኤዲቶሪያል ፖሊሲ ያነጻቸው የእርስ በርስ ቁጥጥር አሰራሮች አሉ። እነኚህ ከላይ ያለውና ከታች ያለው ሲገናኙ ነው የሰመረ የእርስ በርስ ቁጥጥር እንዲኖር የሚያስችል። ሄኖክ የመገናኛ ብዙሀን ያለ ጣልቃ ገብነት ስራቸውን እንዲሰሩ ማድረግ እንደሚገባም ተናግረዋል። የመናገር ነጻነት፣ የመገናኛ ብዙሀን ነጻ ገለልተኝነት ያለ ምንም ጣልቃ ገብነት ስራቸውን እንዲሰሩ ያላስቻሏቸው ጉዳዮች ላይ ተሰብስበን እንመክራለን። ቀን የሚዘከረው አንድ ጉዳይ ስላለ ነው። አሁን በዚህ ወቅት ስንነጋገር የቆየ ነው። አጠቃላይ የሆነ የኢትዮጵያ የመገናኛ ብዙሀን ዘርፍን ለማልማት አስቻ ያልሆኑ ጉዳዮች ምንድን ናቸው፣ ምን ምርታዎች ተገኝተዋል፣ ምን ፈተናዎች ነበሩ፣ የሚለውን እንወያያለን። ለሚቀጥለው አንድ አመት ደግሞ አዳዲስ ሀሳቦችን እናመነጭና በዛ ዙሪያ አቅም ለመገንባት ተሰባስበን ደግሞ ለሞቶትና የለውጥ ኃይል ለመሆን እቅድ የምናወጣበት ሂደት ነው። በሚቀጥለው አንድ አመት ውስጥ ወደ ፕሮጀክት ተቀይረው ደግሞ ስራ እንሰራለን። ደግሞ የዛሬ ዓመት እንመለስና እንገመግማለን፣ እንደገና አዲስ እቅድ እናወጣለን። ስለዚህ መገናኛ መሰባሰቢያችን፣ አቅማችንን መፈተሻችን፣ ለወደፊት ደግሞ ኃይል እንድናገኝ ስንቅ የሚሆነን ቀን ነው። የመርሳ ሚዲያ ኢንስቲትዩት በሀገር አቀፍ ደረጃ የመገናኛ ብዙሃን ልማት ላይ እየሰራ እንደሚገኝ ዋና ስራ አስኪያጁ አብራርተዋል። የግብርና ሚኒስቴር የጸጥታ ችግር በሚስተዋልባቸው ስፍራዎች የአፈር ማዳበሪያ ለአርሶ አደሮች በመንግስት የጸጥታ ኃይሎች እጀባ እያደረሰ እንደሚገኝ ለአሻም አስታወቀ። ሚኒስቴሩ የ2017ና 2018 የምርት ዘመን የሚያስፈልገውን መጠን የአፈር ማዳበሪያ ግዢ መፈጸሙንም ለአሻም ጨምሮ ነግሯታል። ፍራውል ኃይሉ የግብርና ሚኒስቴር ለቀጣይ 2017/18 የምርት ዘመን ለመኸር የግብርና ስራዎች ላይ የተለያዩ ተግባራትን እያከናወነ መሆኑን ለአሻም ተናግሯል። ግብርና ሚኒስቴር ለቀጣይ የመኸር የምርት ዘመን የሚሆኑ የማዳበሪያና ሌሎች የግብዓት ማሰራጨት ስራዎችን እያከናወነ መሆኑን የሚኒስቴሩ የህዝብ ግንኙነት ኮሚኒኬሽን ስራ አስፈጻሚ ከበደ ላቀው ተናግረዋል። በዚህም ከ1.5 ሚሊዮን በላይ ማዳበሪያ ግዢ ተፈጽሞ ወደ ሀገር ውስጥ ተጓጉዞ መጠናቀቁና ክልሎችን በሚያስፈልጋቸው ባለፉት መሰረት ተሰራጭቶ በህብረት ስራ ማህበራት አማካኝነት ለአርሶ አደሩ እየተከፋፈለ መሆኑን አብራርተዋል። የምርት ዘመን የሚያስፈልገው የአፈር ማዳበሪያ ግዥ እየፈጸምን ነው ያለ ነው። አሁን ከአስራ አንድ ነጥብ አምስት ሚሊየን ኩንታል በላይ የአፈር ማዳበሪያ ከውጭ ገዝተን አጓጉዘናል። ወደ ከዚህ በኋላ የሚሆነው ደግሞ ክልሎች በተመደበላቸው በተመደበላቸው ቦታ መሰረት ገበሮች የህብረት ስራ ማህበራት ማህበራት እና በዩኒየን አማካኝነት እና በተደለደላቸው ቁጥር መሰረት ከእኛ ይወስዳሉ፣ ለአርሶአደሩ ያሰራጫሉ። አርሶአደሩ ታች ድረስ ለመድረሱ ደግሞ በአንድ ይሄንን ቼክ የሚያደርገው ይህንን ግዢ የተፈጸመና ወደ ሀገር ውስጥ የተጓጓዘውን ማዳበሪያ ለሁሉም ክልሎች በማዳረስ ስራው ላይ የጸጥታ ችግር በሚስተዋልባቸው አካባቢዎች ለሚገኙ አርሶ አደሮች ለማዳረስ በመንግስት የጸጥታ ኃይሎች በማጀብ ለማዳረስ እየተሰራ መሆኑን ገልጸው በዚህ ምንም ችግር እንዳልገጠማቸው ለአሻም ተናግረዋል። ይህንን ያፈር ማዳበሪያ ለአርሶ አደሩ ቶሎ ተደራሽ እንዲሆን ምንድን ነው የምናደርገው? አጠቃላይ እንትን እያልን ከማዕከል ነው የሚያነሱት ከመካከል ካነሱ በኋላ በእጀባ ነው እነዚህ አሁን ችግር አለባቸው የምትያቸውን አካባቢዎች አጠቃላይ በመንግስት በኩል በሚመለከታቸው አካላት እጀባ እየተደረገ ለአርሶአደሩ ወደ ክልሎች እንዲደርሱ እያደረግን ነው። ስለዚህ የተፈጠረ ችግር የለም የጎላ ችግር የተፈጠረ ነገር የለም። ስለዚህ ምንድን ነው የምናደርገው የገዛ ነው በቅድ ያዝ ነውን ገዝተን እናቀርባለን ያልነውን በተቻለ መጠን ለአርሶ አደሩ ተደራሽ የማድረግ ስራ እየሰራ ነው። ስለዚህ የገጠመ ችግር የለም። የምህር ስራው ገና የመጀመሪያ ምዕራፍ ላይ ከመሆኑ ጋር ተያይዞ ሚኒስተሩ በቀጣይ የማዳበሪያ ግዥም በመፈጸም ለአርሶ አደሩ ለማሰራጨት እየሰራ መሆኑን ተናግረዋል። የምህር ቅድመ ዝግጅቶች ከመሬት ልየታ፣ ከማዳበሪያ ስርጭት የእርሻ ግብአት ጋር ተያይዞ የቅድመ ዝግጅቶች መጠናቀቃቸውን ገልጸው በቀጣይ በሰኔ ወር ላይም የእርሻና የማለስለስ ስራዎች እንደሚከናወኑ አክለ ሚያስከትለው ተናግረዋል። ማሩ አሁን ቅድመ ዝግጅት ነው ያለ ነው። በቅድመ ዝግጅት የመሬት ልየታ፣ የአፈር ማዳበሪያ፣ የተለሉ ግብአቶችን የማቅረብ የግብርና ሜካናይዜሽን ትራክተሮችን እነዚህ እነዚህም የማቅረብ ስራዎችን ነው እየሰራን ነው ያለ ነው። ስለዚህ ሰኔ ላይ ደግሞ የበለጠ ተፋፉም አሁን የቅድመ ድጅት የማረስ ማለስደስ እነዚህ እነዚህ ነገሮች እየተሰሩ ነው ያሉት። አሁን ሰኔ ላይ ደግሞ ተባበታ ዝናቡ በጣም እየተጠናከረ በሚሄድበት ሰዓት ደግሞ እነዚህን ነገሮች ተደራሽ እያደረግን አርሶ አደሩ ምርታማነቱን እንዲያሳድግ የማድረግ ስራ እንሰራለን። የአፈር ማዳበሪያ ግዥ በተጠናከረ ሁኔታ ግዢ እየተፈጸመ መሆኑን ከበደ ተናግረው ይህንን የተሰራጨውን የአፈር ማዳበሪያ አርሶ አደሩ በአግባቡ በመጠቀም ምርትና ምርታ ምርታማነትን ለማሳደግ መስራት አለ የለበት ሲሉ መልእክታቸውን አስተላልፈዋል። አጠቃላይ እንግዲህ የአፈር ማዳበሪያ ግዥ በተጠናከረ መልኩ ግዥ እየተፈጸመ ለአርሶ አደሩ በዩኒየን እና በማህበራት አማካኝነት ከፌዴራል ጋር እየተነጋገርን ለአፈር ግን ተደራሽ ማድረግ ሰውን አጠናክረን እየሰራ ነው ያለ ነው። እስካሁን ያጋጠመ የጎላ ችግር የለም። ስለዚህ አርሶ አደሩ ደግሞ እነዚህን የአፈር ማዳበሪያ የአፈር ማዳበሪያ ኬሚካል የአፈር ማዳበሪያ ግብአቶችን በአግባቡ ደግሞ ቶሎ ሌሎች ህዝቦችንም ማለት የአፈር ማዳበሪያን በመጠቀም ምርታማነትን ማሳደግ ይኖርበታል። ሚኒስትሩ በግብርና ምርቶች ላይ ምርትና ምርታማነትን ለማሳደግ ትኩረት ሰጥቶ እንደሚሰራም ስራ አስፈጻሚው ለአሻም ነግረዋታል። ተመልካቾቻችን ዜናዎቻችንን ከማጠናቀቃችን በፊት ዋና ዋና ርዕሰ ጉዳዮችን ደግመን እናስታውሳችሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በፌዴራል ተቋማትና ማህበራት የምክክር ምዕራፍ ተሳታፊዎቹ ዙሪያ ለአሻም ማብራሪያን ሰጡ። ባለስልጣን መስሪያ ቤቱ ፍቃድ ባልሰጠባቸው የትምህርት ዘርፎች ላይ ከአንድ ሺህ በላይ ተማሪዎችን መዝግቦ ሲያስተምር ነበር የተባለው ኮሌጅ በህግ ተጠያቂ ሊደረግ ነው። የግብርና ሚኒስቴር የጸጥታ ችግር በሚስተዋልባቸው ስፍራዎች የአፈር ማዳበሪያ ለአርሶ አደሮች በመንግስት የጸጥታ ኃይሎች እጀባ እያደረሰ እንደሚገኝ ለአሻም አስታወቀ። ከውጪ የምዕራብ አፍሪካ የኢኮኖሚ ማህበረሰብ በዛሬው ዕለት ሀምሳኛ የምስረታ በዓሉን አከበረ። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በዛሬው ዕለት ወደ ጀርመን ተጓዙ። የዶናልድ ትራምፕ አስተዳደር ቪዛ ለሚያመለክቱ ተማሪዎች ቀጠሮ እንዳይሰጥ በሁሉም የዓለም ሀገራት ለሚገኙ ኤምባሲዎች ትዕዛዝ አስተላለፉ። ለዛሬ ለተረቡ ግንቦት 20 ቀን 2017 ዓ.ም የተሰናዱ የአሻም የምሽት ዜናዎቻችን የተከታተላችኋቸውን ይመስሉ ነበረ። የዕለቱ ትረኛ ሳላፊ መስከረም አዲሱ አብሪያችሁ ቆይታ አደረኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስ እና ወቅታዊ መረጃዎችን ለማግኘት ማህበራዊ ድረገጾቻችንን ማለትም ፌስቡክ፣ ቴሌግራም፣ ዩቲዩብ እንዲሁም ቲክቶክ የማህበራዊ ትስስር ገጾቻችንን ሰብስክራይብ፣ ላይክና ፎሎ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን።